ሰላም ጤና ይስጥልኝ። የተከበራችሁ የክብረ ቅዱሳን መርሃ ግብር ተከታታዮች እንዴት አላችሁ? እንኳን ለዚች ዕለት አደረሳችሁ። በእግዚአብሔር ምሕረት በትንሣኤው ትንሣያችን ተበስሮልን ከዛሬ ዕለት ደረስን። በቸርነቱ ለዚህ ያደረሰን ፈጣሪ ይመስገን። ለዛሬ ያዘጋጀንላችሁ የወንጌላዊው የቅዱስ ማርቆስን ታሪክ ነው። በሚያዚያ ወር ዓመታዊ ክብረ በዓላቸው ከሚከበርላቸው ቅዱሳን አንዱ ወንጌላዊው ቅዱስ ማርቆስ ነው። ቅዱስ ማርቆስ አባቱ አርስጦብሎስ፣ እናቱ ደግሞ ማርያም ይባላሉ። በልጅነቱም በዘመኑ ይሰጥ የነበረውን የላቲን፣ ግሪክ፣ የዕብራይስጥ ቋንቋውን ተምሯል። ጌታችን በኢየሩሳሌም እየተዘዋወረ ሲያስተምር ቅዱስ ማርቆስ ገና ታዳጊ ወጣት ነበር። ቅዱስ ማርቆስ ወላጆቹን እየታዘዝና እያገለገለም አድጓል። ጌታችን በምስ የተጸሎት ሐሙስ የአይሁድን ፋሲካ ለማክበር ቤት እንዲያሰናዱለት ቅዱሳን ሐዋርያትን ሲልክ ቤቱን የሚያሳያቸው ልጅ እንደሚያገኙ ነግሯቸዋል። ይህም ልጅ ቅዱስ ማርቆስ ነበር። ወደ ከተማ ሄዱ። ማድጋዋ የተሸከመ ሰውም ያገናኛቸዋል። ተከተሉት፣ የሚገባበትንም የቤቱን ጌታ መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበት የእንግዳ ቤት ወዴት ነው ይላል በሉት። ሊቃውንት አባቶች በትርጓሜ ይህ ልጅ ቅዱስ ማርቆስ እንደነበር ተርጉመውልናል። ቅዱስ ማርቆስ ጌታችን በተያዘበት በምሴት ሐሙስ፣ ተከትሎት ነበር። እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ይህ ጎበዝ የተባለው ቅዱስ ማርቆስ ነው። ቅዱስ ማርቆስ የቀድሞ ስሙ ዮሐንስ ይባል ነበር። ጌታችን የሐዲስ ኪዳኑን ቁርባን ለቅዱሳን ሐዋርያት የሰጠበት ቤት እንዲሁም የመንፈስ ቅዱስ ጸጋን ለአንድ መቶ ሃያ ቤተ ቤተሰብ ሞትን ድል አድርጎ ከተነሳ በአምሳኛው ቀን ሲልክ አሥራ ሁለቱ ሐዋርያት ሰባ ሁለቱ አርድእት ሰላሳ ስድስቱ ቅዱሳት አንስት በማርቆስ እናት በማርያም ባውፍያ ቤት በነበሩ ጊዜ ነበር በዚህም ቤታቸው የአዲስ ኪዳን የመጀመሪያው ቤተክርስቲያን ትባላለች። ጌታችን ለቅዱሳን ሐዋርያት ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው በማለት አዘዛቸው። ቅዱሳን ሐዋርያትም ዓለምን ዞሮ እንዲያስተምሩ ባዘዛቸው መሠረት ለማስተማር ሲሄዱ ቅዱስ ማርቆስ መጀመሪያ ከቅዱስ ጳውሎስ ጋር ከዚያም ከቅዱስ ጴጥሮስ ጋር አብሮ ተጉዟል። ከእነርሱም የማስተማር ልምድን ከወሰደ በኋላ ወንጌልን ለመስበክ ለብቻው ወደ እስክንድሪያ ተጓዘ።

በዚያን ወቅት የእስክንድሪያ ከተማ ነዋሪዎች የጣዖት አምላኪዎች ነበሩ። ወደ ከተማውም ከገባ በኋላ እንዴት አድርጎ ሕዝቡን እንደሚያስተምር ሲዘዋወር ያደረገው የጠፈር ጫማ ተበጠሰ። ወደ ሰፊም ሄደ። ጫማ ሰሪውም እየሰፋ ሳለ እጁ ወስፊ ወጋው። ከዚያም ኤስታዎስ አለ። ዮናናውያን በሚባሉ ሰዎች ቋንቋ ኤስታዎስ አንድ አምላክ ማለት ነው። ቅዱስ ማርቆስም ከጫማ ሰፊው ይህንን በመስማቱ ጠጋለና፣ አንድ አምላክን ታውቋለ? ሲል ጠየቀው። ሰውየውም ሲሉ እንደሰማ እንጂ ምን እንደሆነ እንደማያውቅ ገለጸለት። በዚህን ጊዜ ቅዱስ ማርቆስ የታመመ እጁን በታምራት ፈወሰለት። ከዚያም ወንጌልን አስተማረው እውነትን አሳውቆ ከጣዖት አምልኮ መለሰው። ሰውየውም ደስ ብሎት ወደ ቤት ወስደው ቤተሰቦቹንም አስተምሮ አጠመቃቸው። ብዙዎችም ከተሳሳተ መንገድና ከጣዖት አምልኮ ተመለሱ። የዚህ ሰውዬ ቤትም በእስክንድርያ የመጀመሪያዋ ቤተ ክርስቲያን ሆነች። ጸሎት የሚጸልዩባት፣ ወንጌል የሚማሩባት ሆነች። ብዙ ሰዎች በክርስትና እምነት አመኑ። ቅዱስ ማርቆስ ወደ ሌላ ሀገርም ለማስተማር ተጓዘ። ከብዙ ጊዜ በኋላ ያመኑት ምዕመናን ክርስቲያኖች የትንሳኤን በዓል የሚያከብሩበት ቀን በደረሰ ጊዜ አብሯቸው እንዲያከብር ቅዱስ ማርቆስን ጠሩት። እርሱም በመጣ ጊዜ ጣዖት አምላኪዎች ያዙት። ጌታችን አስቀድሞ በእርሱ የሚያምኑትን መከራ እንደሚገጥማቸው፣ መጽናትም እንዳለባቸው እንዲህ አስተምሯቸው ነበር። ይገድሏችሁማል። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻ የሚጸና ግን እርሱ ይድናል። ከዚያም ጣዖት አምላኪዎቹ ቅዱስ ማርቆስን በአሰቃቂ ሁኔታ ከሰረገላ ጋር አስረውት መሬት ለመሬት ይጎትቱት ጀመር። ብዙ ካንገላቱት በኋላ ሚያዝያ 30 ቀን 68 ዓመት ላይ በሰማዕትነት አረፈ። ጣዖት አምላኪዎቹ ይህ አልበቃ ብሏቸው የቅዱስ ማርቆስን አስክሬን ሊያቃጥሉ ሲሉ ኃይለኛ ዝናብ ዘንቦ በታተናቸው። ክርስቲያኖችም በክብር አንስተው በቤተ ክርስቲያን ቀበሩት። ጌታችን በትምህርቱ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ባልን መሰረት ምእመናን በረከቱን እናገኝ ዘንድ ቅድስት ቤተ ክርስቲያንም የቅዱስ ማርቆስን ዕረፍት መታሰቢያ በዓል ሚያዝያ 30 ቀን ታከብሯለች። የቅዱስ ማርቆስ በረከት በሁላችን የሚደርብን። የተከበራችሁ ተመልካቾቻችን ከቅዱስ ማርቆስ የሕይወት ታሪክ ብዙ እንደተማራችሁ ተስፋ እናደርጋለን። እኛም የሌሎች ቅዱሳንን ታሪክ በቀጣዩ የክብረ ቅዱሳን ምርሃ ግብራችን ይዘን እስከምንቀርብ ከሌሎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምርሃ ግብራት ጋር አብራችሁ እንድትቆዩ በአክብሮት እየጋበዝን ከወዲሁ እንሰናበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አምላከ ቅዱስ ማርቆስ በረከቱን ያድለን፣ አሜን።